የጨቅላ ሕፃናት ኩላሊት ውሃ መቋጠር ምን እንደሆነ ከማውራታችን በፊት ጤናማ የሽንት ፍሰት ምን እንደሆነ በቀላሉ ላስረዳችሁ። ይህ በምስሉ ላይ እንደምትመለከቱት በተፈጥሮ ሁለት ኩላሊት በቀኝና በግራ በጎናችን በኩል ሆነው ነገር ግን በስተጀርባ የሰውነታችን ክፍል ላይ ይገኛሉ። ከእነዚህ ኩላሊቶች ሽንትን ወደ ሽንት ማጠራቀሚያ ፊኛ የሚያስተላልፉ የሽንት መስመር ቱቦዎች አሉ። እነሱም በሕክምናው ዩሪተር በመባል ይታወቃሉ። ሌላው ደግሞ በምስሉ ላይ እንደምትመለከቱት መሐል ላይ የሽንት ማጠራቀሚያ ፊኛ ይገኛል። ከዚህ ከሽንት ማጠራቀሚያ ፊኛ ደግሞ ሽንት እስከሚወገድበት ቀዳዳ ድረስ ያለው የሽንት መስመር ደግሞ ዩሬትራ በመባል ይታወቃል። ታዲያ እነዚህ ሁለት ኩላሊቶች ለየብቻቸው በዋነኝነት ከተመገብነው ምግብ ከጠጣነው ፈሳሽ ነገር እንዲሁም ከምንወስደው መድኃኒት የሚገኙ ተረፈ ምርቶችንና መወገድ ያለባቸውን ቆሻሻ ንጥረ ነገሮች ከሰውነታችን ውስጥ ከሚዘዋወረው ደም በማጣራትና ከውሃ ጋር ቀላቅሎ በመውሰድ በሽንት መልክ እንዲወገድ ያደርጋሉ። ነገር ግን ተፈጥሮአዊ በሆኑ የተለያዩ ምክንያቶች አንዳንድ ጊዜ ከህፃናት የሽንት ቱቦ መስመር መጥበብ ጋር በተያያዘ ጤናማ የሆነው የሽንት ፍሰት በመቋረጡ ምክንያት ኩላሊት ላይ የሽንት ወይም በተለምዶ የውሃ መቋጠር ይከሰታል። ሰላም፣ እንዴት ናችሁ? የቅድሚያ ለጤናዎ ቤተሰቦች፣ ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። ይህ ክስተት የሚፈጠረውም ገና ልጁ በማህፀን ውስጥ እንዳለ ሲሆን ከኩላሊትና የሽንት መስመር ቱቦ አፈጣጠር ጋር በተያያዙ ተፈጥሮአዊ ችግሮች ነው። ይህም ማለት ሽንትን ከኩላሊት ወደ ሽንት ፊኛ የሚያስተላልፈው ቱቦ እንዲሁም ከሽንት ፊኛ ወደ ሽንት መሽኛ ቀዳዳ የሚወስደው ቱቦ መጥበብ ወይም በመዘጋቱ ምክንያት ጤናማ የሆነው የሽንት ፍሰት በመቋረጡ ያለ አግባብ ሽንት መጠራቀምና በተቃራኒው ወደኋላ መፍሰስ ይጀምራል። ይህም ክስተት ጥበቱ እንደተፈጠረበት የሽንት መስመር በዋነኝነት ሁለት አይነት የጤና እክሎችን ያስከትላል። አንደኛ የሽንት መስመር ጥበቱ የተፈጠረው ከሽንት ፊኛ በላይ ከሆነ የሽንት ጤናማ ፍሰት ስለሚቋረጥ የላይኛውን የሽንት ማስተላለፊያ ቱቦ በማላሸቅ እንዲሁም ሽንትን ኩላሊት ውስጥ እንዲጠራቀም በማድረግ በጊዜ ካልታወቀ እና ካልታከመ ኩላሊት ላይ በጊዜ ሂደት እየከፋ በሚሄድ የኩላሊት ስጋን በመለጠጥ እና በማሳሳት ኩላሊትን ከጥቅም ውጪ ያደርገዋል። ሁለተኛ የሽንት መስመር ጥበቱ የተፈጠረው ደግሞ ከሽንት ፊኛ በታች ከሆነ የሽንት ፊኛ ውስጥ ያለ አግባብ ሽንት ከጤናማው መጠን በላይ እንዲጠራቀምና የሽንት ፊኛ ግድግዳና ጡንቻ ላይ ጉዳትን ያስከትላል። ይህ ሁኔታም በጊዜ ካልታከመ የሽንት ፊኛ ላይ ከሚያስከትለው ጉዳት በተጨማሪ በጊዜ ሂደት በመባባስ ከላይ የጠቀስኩትን ተመሳሳይ ጉዳት ኩላሊት ላይ ያስከትላል ይችላል ማለት ነው። የጨቅላ ሕፃናት ኩላሊት ውሃ መቋጠር መከሰት በተለያዩ ተፈጥሯዊ ምክንያቶች ማለትም ኩላሊትና የሽንት መስመር በሚፈጠሩበት ጊዜ በሚከሰቱ ተፈጥሯዊ ችግሮች የሚመጣ የጤና እክል ነው። ነገር ግን በብዛት ሽንትን ከኩላሊት ወደ ሽንት ፊኛ የሚያስተላልፈው የሽንት መስመር ቱቦ የላይኛው ክፍል ላይ የሚፈጠረው ጥበት በዋነኝነት የሕፃናትን የኩላሊት ውሃ መቋጠርን ያስከትላል። ይህ የኩላሊት ውሃ መቋጠር ልጁ ገና ከመወለዱ በፊት በእርግዝና ክትትል ወቅት በሚደረገው የጽንስ የአልትራሳውንድ ምርመራ መኖር አለመኖሩን በደንብ መመርመር ያስፈልጋል። የጽንስ አልትራሳውንድ ምርመራ ላይ የኩላሊት ውሃ መቋጠር አንዱ ወይም ሁለቱ ኩላሊት ላይ እንደተከሰተ ከታየ ልጁ እስከሚወለድ ድረስ ከወትሮ ለየት ያለ በአልትራሳውንድ ክትትል ማድረግ ያስፈልጋል። ነገር ግን የውሃ መቋጠሩ የተከሰተው ሁለቱም ኩላሊት ላይ ሆኖ በተጨማሪ የሽርት ውሃ መቀነስ ተያይዞ ከተከሰተ የኩላሊት ጉዳቱ ትንሽ የከፋ መሆኑን ስለሚያሳይ ቶሎ ሕክምና ለመስጠት የልጁ መወለጃ ጊዜ ከደረሰ ወይም የልጁ ጤንነትና በተለይ የሳምባው መዳበር ታይቶ በጊዜ እንዲወለድ ማድረግ ሊያስፈልግ ይችላል። ምክንያቱም በተከሰተው ችግር ሁለቱም ኩላሊቶች ተጎድተው ከጥቅም ውጭ ከሆኑ ልጁ ከተወለደ በኋላ ያለ ኩላሊት መኖር ስለማይችልና ህይወቱ አደጋ ላይ ሊወድቅ ስለሚችል ነው። አንዳንድ ጊዜ ደግሞ የኩላሊት ውሃ መቋጠሩ በጽንስ አልትራሳውንድ ምርመራ ሳይታይ ቀርቶ ልጁ ሊወለድ ይችላል። ይህ ችግር በማህፀን ውስጥ ቢፈጠርም አብዛኛውን ጊዜ ልጁ ሲወለድ የኩላሊት ውሃ መቋጠሩ በራሱ ጊዜ ጤናማና የተስተካከለ ሊሆን ይችላል። ነገር ግን አንዳንድ ልጆች ከተወለዱም በኋላ የኩላሊት ውሃ መቋጠሩ ሳይጠፋ ሊቀጥል ይችላል። በዚህ ጊዜ ታዲያ አንዳንድ ሕፃናት ላይ ምንም አይነት ምልክት ላይታይ ይችላል። ነገር ግን አንዳንድ ልጆች ላይ ደግሞ የሚታዩ ምልክቶች አሉ። እነሱም ጎን ላይ እየባሰ የሚሄድ የሆድ ህመምና ተያይዞ ማስመለስ መኖር፣ የጎን ላይ የሆድ እብጠት መኖር፣ የሽንት ጠን መቀነስ፣ ወይም ደግሞ በቀን ውሏቸው ትንሽ የዳይፐር ቁጥር ማርጠብ፣ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን መከሰት፣ የሽንት ቀለም ቀይ መሆን፣ የምግብ ፍላጎት መቀነስ እና ጤናማ የሰውነት እድገትን መግታት ሊያስከትል ይችላል ማለት ነው። ህክምናውን በምናይበት ጊዜ የኩላሊት ውሃ መቋጠሩ ልጁ ገና ከመወለዱ በፊት በእርግዝና ክትትል ወቅት በተደረገው የአልትራሳውንድ ምርመራ የታየ ከሆነ ልጁ ከተወለደ በኋላ በመጀመ በመጀመሪያዎቹ ሰባት ቀናት ውስጥ የኩላሊት ውሃ መቋጠሩ መቀጠል አለመቀጠሉን በአልትራሳውንድ መመርመር ያስፈልጋል። ከዚያም እንደተገኘው የምርመራ ውጤት መሰረት ማለትም እንደታየው የኩላሊት ሽንት መቋጠር ደረጃ የአልትራሳውንድ ክትትል ይደረጋል ማለት ነው። ታዲያ በክትትል ወቅት አብዛኛውን ጊዜ ይህ የኩላሊት ውሃ መቋጠር በጊዜ ሂደት በራሱ እየቀነሰ ወደ ጤናማ ስራው ሊመለስ ይችላል። ነገር ግን በክትትሉ ወቅት በጊዜ ሂደት ይቶ ለውጥ ከሌለው ማለትም የኩላሊት ውሃ መቋጠሩ ደረጃው እየጨመረ ከመጣ እና ህፃኑ ላይ ተደጋጋሚ የህመም ምልክቶችን ካስከተለ ኩላሊት ላይ እንዲሁም ህፃኑ ላይ ጉዳትን ከመድረሱ በፊት በቀዶ ህክምና መታከም ሊያስፈልገው ይችላል ማለት ነው። ስለዚህ በአጠቃላይ ለእናቶች የምመክረው በእርግዝና ወቅት የሚደረገው የአልትራ ሳውንድ ክትትል ጥቅሙ የልጁን የልብ ምት ወይም አቀማመጥ ብቻ ለማየት ሳይሆን ከተፈጥሮ ጋር በተያያዘ እንሱ ላይ የተፈጠረ ችግር መኖር አለመኖሩንም በጊዜ ለማወቅና በቶሎ ጠቃሚ የሆነ የህክምና እርምጃ ለመውሰድ ስለሚረዳ ነው ማለት ነው። ሌላው ደግሞ ልጆቻችሁ ላይ ተደጋጋሚ የሆድ ህመም፣ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን መከሰት፣ የሽንት መጠን መቀነስ፣ የሽንት መቅላትና በተያያዘ የምግብ ፍላጎት መቀነስና የሰውነት ክብደት አለመጨመርን ካስተዋላችሁ ልጃችሁን የሆድ አልትራሳውንድ ብታስመረምሩትና ችግሩ ከኩላሊትና ከሽንት መስመር ጋር የተያያዘ መሆን አለመሆኑን ብታረጋግጡ ይመከራል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።